በበረራ ወቅት ተሳፋሪ ቢሞት ምን ይደረጋል? ሁሉ መልካም ነው ብለው በአውሮፕላን ተሳፍረው ከሚያቀኑ መንገደኞች መካከል አንዱ ወይም ከዛ በላይ ሕይወታቸው በበረራ ወቅት ቢያልፍ ምን ይደረጋል? አገልግሎት ከመስጠት ወደ ሕይወት አድን እንደዚሁም የአስክሬን ሰራተኛ እስከ መሆን በበረራ ላይ ለሞተው ተሳፋሪ መደረግ ያለበትና ሌሎች ተሳፋሪውን የማረጋጋት ስራ እንሰራለን በማለት ከዓመት በላይ በበረራ ሰራተኝነት የሰራው ጄሪ ሮበርትስ ይናገራል። አክሎም ለ መቶ ተሳፋሪዎች ቁርስ ወይም ራት ማቅረብ ይኖርብናል። ስለዚህ እነዚህ ሁሉ ከግምት ውስጥ ማስገባት አለብንም ይላል ጄሪ። በአውሮፓ ታላላቅ አየር መንገዶች የካቢን ስራ አስኪያጅ እንደዚሁም በኤምሬትስ አየር መንገድ በበረራ ሰራተኝነት አገልግሏል። እንደ ሌሎች የአውሮፕላን ሰራተኞች የተሳፋሪዎች ሞት በበረራ ቢያጋጥም ምን መደረግ እንደሚኖርበት ስልጠና ወስዷል። ሆኖም እንደ እድል ሆኖ በእነዚህ ዓመታት ሞት የገጠመው በአንድ በረራ ላይ ብቻ ነው። በአውሮፕላን በረራዎች ላይ ሞት መከሰት በጣም ያልተለመደ ነው። ምናልባት ሞት የሚያጋጥመው ረዘም ያለ በረራ ያላቸው ለረዥም ጊዜ አለመንቀሳቀሳቸው ድንገት አካላዊ ተጽዕኖ አድርሶ ከሆነ ነው። አንዳንድ የበረራ ሰራተኞች በሙሉ የሙያ ዘመናቸው ሞት ላያጋጥማቸው ይችላል ሲል ጄሪ ያስረዳል። በኒው ኢንግላንድ ጆርናል ኦፍ ሜዲሲን በአውሮፓውያኑ 2013 ባተመው ጥናት በበረራ ላይ ሞት አልፎ አልፎ የሚያጋጥም ነው የሚል ድምዳሜ ላይ ደርሷል። ጥናቱ ከአውሮፓውያኑ 2008 እስከ 2010 ከአምስት አየር መንገዶች ወደ ሕክምና ተቋማት የተደረጉ የአደጋ ጊዜ ጥሪዎቹን ዳሷል። በበራ ወቅት ድንገተኛ ህመም ካጋጠማቸው መንገደኞች መካከል 0.3 በመቶዎቹ ያህሉ ህይወቷቸው ማለፉን በጥናቱም ላይ ያካቷል። ባለፈው ወር አውስትራሊያን ባልና ሚሽት ከሜልቦርን ወደ ዶሃ እየበረሩ በነበረበት ወቅትም አንዲት ሴት ህይወቷ በማለፉ አጠግባ ለመቀመጥ ተገደውም ነበረ። በዚህም የተነሳ በረራቸው ምን ያህል አሰቃቂ እንደነበረም ተናግሯል። ከዓመት በላይ በበራ ሰራተኝነት የሰራው ጄ ሮበርትስም የበረራ ሰራተኞች አስክሬኗን በብርድ ልብስ ከሸፈኑ በኋላ ቀሪውን አራት ሰዓታት በበረራ ከባልየው ሚችል ሪንግ አጠገብ እንዳስቀምጧትም ጥንዶቹ ተናግረዋል። ወደ ሌላ ወንበር ላለመዘዋወር በበረራ ሰራተኞች እንዳልጠየቀም እኚሁ ጥንዶች ተናግረዋል። ጥንዶቹን ያሳፈረው የኳተር አየር መንገድ ተገቢ መመሪያዎቹን መከተሉን ገልጾ ይህ ክስተት ችግር ወይም ጭንቀት ለፈጠረባቸው ይቅርታን ጠይቋል። ቢቢሲ በበረራ ወቅት ተሳፋሪዎች ቢሞቱ ምን እንደሚደረግ አስክሬን የሚቀመጥበት መመሪያዎች በተመለከተም የበረራ ሰራተኞችና የአቪዬሽን ባለሙያዎችን አነጋግሯል። የበረራ ሰራተኞች በራሳቸው አንድ ሰው ሞቷል ብለው ማረጋገጫ መስጠትም አይችሉም። ይህ መከናወን ያለበት በሕክምና ባለሙያዎች ነው። አንዳንድ ጊዜ በበረራ ላይ የሕክምና ባለሙያዎች ተሳፋሪዎች ሊሆኑ ስለሚችሉም ማረጋገጫ መስጠቱ ወዲያው ይከናወናል። ካለበለዚያ ግን የሞት ማረጋገጫ የሚሰጠው አውሮፕላኑ ካረፈ በኋላ ነው። አብዛኞቹ አየር መንገዶች አንድ ተሳፋሪ ሕይወቱ አልፏል ብለው ካመኑ ምን መደረግ አለበት ለሚለው የዓለም አቀፍ የአየር ትራንስፖርት ማህበር ወይም አይታ መመሪያዎችን ይከተላሉ። ሆኖም ፖሊሲዎች እንደ አየር መንገዶቹ በተወሰነ መልኩም ይለያያሉ። አስክሬን ባዶ ወንበር ላይ ይቀመጣል። በበረራ ወቅት ተሳፋሪዎች ድንገተኛ ህመም ቢያጋጥማቸው የበረራ ሰራተኞች የመጀመሪያ እርዳታን ይሰጣሉ። እንዲሁም በአውሮፕላኑ ውስጥ የተሰፈሩ የህክምና ባለሙያዎች ካሉም እርዳታ ይጠይቃሉ። በተጨማሪም የአውሮፕላኑ አብራሪ መሬት ላይ ካሉ የድንገተኛ ሐኪሞች መመሪያዎች ለማግኘትም የመገናኛ ስርዓቶች እንደሚጠቀሙም የቀድሞ አብራሪ እና የቤኪንግ ሻመር ኒው ዩኒቨርሲቲ መምህር የሆኑት ማርኮቻን ያስረዳሉ። አስፈላጊ ከሆነም ካፒቴኑ በአስቸኳይ የበረራ አቅጣጫውን ሊቀይር ይችላል። ሆኖም ተሳፋሪን ሁልጊዜ ማዳን አይችልም። በይታ መመሪያ መሰረትም ተሳፋሪ ሞታል ተብሎ ከታሰበም የሰውየው ዓይን መድከም እንደዚሁም አስክሬኑ የሬሳ መያዣ ካለም በዚያ ውስጥ መከተትም ይኖ ይኖርበታል ካለበዚያ አስክሬኑ እስከ አንገቱ ድረስ በብርድ ልብስ ሊሸፈን ይገባል። አውሮፕላኖች ያላቸው ቦታ ውስን ነው። በዚህ የተነሳ ሌሎች ተሳፋሪዎችን ሳይረበሹና የአውሮፕላኑን ደህንነት አደጋ ውስጥ ሳይከቱም አስክሬኖቹን ለማስቀመጥ ተስማሚ ቦታ ማግኘትም ፈታኝ ነው። በዓለም አቀፍ የአየር ትራንስፖርት ማህበር መመሪያ መሰረትም አስክሬኑ ከተቻለ ከሌሎች ተሳፋሪዎች ርቆ ወደሚገኝ ወንበር ወይም ወደ ሌላ አውሮፕላን ክፍል መወሰድ አለበትም። ነገር ግን አውሮፕላኑ ከሞላ ተሳፋሪው ከመሞቱ በፊት የተቀምጦበት ወደ ነበረው ስፍራም ይመለሳል። ለአጭር በረራዎች የሚያገለግሉ አነስተኛ አውሮፕላኖችም በአብዛኛው አስክሬኖች ለማስቀመጥ በቂ ቦታም የላቸውም። እናም በእነዚህ አውሮፕላኖች ሞት ሲከሰት ተሳፋሪዎች ከ የተፈጠረው ነገር ለመከላከል ቦታ እንደሌላቸውም በኮቬንትሪ ዩኒቨርሲቲ በአቪዬሽን አስተዳደር ተባባሪ ፕሮፌሰር ኢቫን ስቴቫንስ ይናገራሉ። በእነዚህ አውሮፕላኖች ላይ ያለው ቦታም በጣም የተገደበ ነው። በእነዚህ አይነት አውሮፕላኖች ውስጥ አንድ ሰው ህይወቱ ካለፈ ተቀምጦበት በነበረበት ወንበር ላይ አስክሬኑን ማስቀመጥ አስፈላጊ መሆኑም አይቀየርም ይላሉ። ፕሮፌሰሩም የአደጋ ጊዜ መውጫን የሚከለክል ከሆነ ባዶ ቢሆንም በዚያ ስፍራ አስክሬኖች ማስቀመጥ አይቻልም። በረጅም በረራዎች ወቅት በሰራተኞች ማረፍ ማረፊያ አስክሬኖች መቀመጥ እንደማይችሉም ጄሪ ያስረዳሉ። አውሮፕላኖች ባላቸው ጠባብ ስፍራ የተነሳ አስክሬኖች ከአንድ ስፍራ ወደ ሌላ ማዘዋወር ከባድ እንደሆነም ጄ ይገልጻሉ። በኳታር አየር መንገድ ላይም የተፈጠረው ይህ ነው። የሞተውን ተሳፋሪ ከተቀመጠበት ስፍራ ማዘዋወር እንዳልተቻለም ተገልጿል። በበረራ ወቅት ድንገተኛ ሕመም ከገጠመ የተሳፋሪውን ሕይወት ለማዳን አንድ አውሮፕላን የበረራውን አቅጣጫው ሊቀይርም ይችላል። ነገር ግን ቀድሞ ሞቷል ተብሎ ከታሰበ አቅጣጫ እንደማይቀየር የበረራ ሰራተኞችና የአቪዬሽን ባለሙያዎች ያስረዳሉም። የአውሮፕላኑ ካፒቴን የተሳፋሪው ሞት በተሻለ ፍጥነት ለአየር መንገዱ የኦፕሬሽን ማዕከልና የአየር ትራፊክ ቁጥጥርም ያሳውቃል። አውሮፕላኑ ሲያርፍም የአካባቢ ባለስልጣናት በአየር ማረፊያው ደርሰው እንደሚቀበሉት ፕሮፌሰር ስቴቨንስ ይናገራሉ። ተሳፋሪው ብቻ እየተጓዘ ከነበረ የአካባቢው ባለስልጣናት ወይም የአየር መንገዱ ተወካዮች የሟቹን ቤተሰቦች ያነጋግራሉ። በበረራ ሰራተኝነት ለአስርት ዓመታት የሰራው ቤሪ ይህን ጉዳይ አስረድቷል። በመታጠቢያ ቤት አለቀስኩም ይላል። በበረራ ሰራተኝነት ለአስር ዓመታት የሰራችው አሊ መርፌ የአንድ ተሳፋሪ ሞት ገጥሟታል። ከአክራ ጋና ወደ ለንደን ብቻውን ሲጓዝ የነበረ ተሳፋሪ በተቀመጠበት ወንበር ላይ ራሱን ሳተም። አጠገቡ ተቀምጦ የነበሩ ተሳፋሪ ይህንኑ ለበረራ ሰራተኞች መናገራቸው ተከትሎም ተሳፋሪው እስትንፋስና የልብ ምት እንደሌለውም ተረዱም። የበረራ ሰራተኞቹ ለተሳፋሪው ድንገተኛ እርዳታ ለመስጠት ወደ መተላለፊያ ወሰዱትም። አሊና ሌሎች የበረራ ሰራተኞች ለአርባ ደቂቃዎች ያህል ያለ እረፍት የመጀመሪያ የነፍስ አድን እርዳታም ሰጡትም። ካፒቴኑም የበረራውን አቅጣጫ በመቀየር ወደ ፈረንሳያ ከተማ ሊዮን አቀና። አውሮፕላኑ ካረፈ በኋላ የሕክምና ባለሙያዎች ራሱን የሳተውን ተሳ ተሳፋሪዎች ይዘው ሄዱም። ሆኖም ተሳፋሪው ህይወቱን ማለፉን ባለሙያዎች አረጋገጡም። በመጨረሻ ውስጥ ንፋሱ ወቅትም አቀፍኩትም። ሌላ ሰው ይህንን ቢያደርግለት ይመርጥ ይሆናል፣ የነበርኩበት ግን እኔ ብቻ ነኝ ትላለችም። አውሮፕላኑ ከተነሳ በኋላም መንገደኞች በጸጥታና በድንጋጤ ተውጠው ነበረም፣ ትላለችም ተሳፋሪ ህይወቱ ሲያልፍ መመልከት ለአሊ አሳዛኝ ነገር ነበረም። ቤት ሄጄ መታጠቢያ ቤት ገብቼ ማለቀስኩኝ። የተሳፋሪውን እስትንፋስ ከሳምንት በኋላም ጠረኑም ይሰማኝ ነበረም። አሰቃቂ ነው ብላለች። ነገሩን ስትገልጸውም በበረራ ወቅት ተሳፋሪ ከሞተ የበረራ ሰራተኞች የማማከር ሕክምናን ጨምሮም ከስራ እረፍት እንዲወስዱ በማድረግም እርዳታ እንደሚደረግላቸው ጄ ይናገራል። እኛ ዶክተሮች፣ ነርሶች አይደለንም። ምን ማድረግ እንዳለብን ብንሰለጥንም ብዙ የሚያጋጥመን ስላልሆነ ከባድ ነው ይላል ጄ ነገሩን ሲያስረዳም።